አንቺ ትንሽ ቀን መረጋጋት አለብሽ እና፣ አንተ ቡርኬ የተባልከው ሰው ደግሞ ተዋት፣ እሷን ተዋት፣ ምንም አይደለም። አት አትንካት እንደዚህ ይባላል፣ እንደዚህ ይባላል ቤተሰብ ከእነ ቤተሰው ጭምር እዚህ ያደረሰች ባለው ሁኔታ ላይ ኦኬ፣ ተረጋጉ። አሁን እናንተ ቤቴን ታብታብ አድርጉ። ምን ሆናችሁ ነው ግን 140 ተቀምጣችሁ ቤቴ ዋርኒንግ ልሰጠኝ ነው? እሺ፣ ታብታብ አርጋለሁ ነው። እንደዚህ ብዙ አታወሪ ቤተሰብ ምናምን አትጂ። የምን ደብራለ ሲሙኝና፣ እሺ ዝም በሉ። እውነት ተደብቁ አይቀርም

አንቺ ደግሞ በዚህ ይጥቀም ዲ ፍቅር አይደለም። አሁን ቃል ድቃል አይደለም ጌታ ቁም ነገር ወደ ቁም ነገር ሲመጣ ምንም ነገር ተፈጠረ በእንትን በውስጥ ማለት ነው። ሙይታችን ህዛችን ማለቀስ ትችላላችሁ፣ ግን እዚህ ጋር ለጠላታችሁ እናንተን አሳልፋችሁ አትስጡ። ማይታችሁን ያዙ። እሱ እኮ ነው የሰጣት። ዝም በይ ዝም በይ ፍቅር እንዳትናገርኝ። እሱ ነው የሰጣት፣ ሚዲያ ላይ ወጥቶ የሰጣት እሱ ነው።

እኔ እናንተ ነገርያእስንኩ ዛሬ አያችሁት፣ ዛሬ ምን እንደሆነች አያችሁት። እንደውም ነገራችሁ ሚዲያ ላይ አሳልፋ እንዳትሰጥ ብያ ብጥ ጠንካራ የንጅግና ስለሆነች እንጂ ብዙ ውስጥ ያዘችው ነገር አላት። ሴት ብዙ ነገር ያዘችው አላት። ክፉ ነሽ በእናትሽ ምንድን ነው?

እስኪ አናግረኝ። እስኪ ማሂ የተናገረችውን ነገር ሄደሽ ፍቅር ደሞ ከፈለግሽ ወደ ኋላ ፍቅር ፍቅር ሄደሽ ማሂ የተናገረችውን ነገር ብትሰሚ እግዚአብሔርን እንኳን ከማልቀስ እራስሽን ሴትነትሽን ትጠያለሽ። ማን ማን ያወራ ማን

እስከ ዛሬ ይሄ ነበር፣ ውድ የኔ ውድ ይሄ ነበር። ይሄ ሁሉ አንቺ ማዘናጊያለሽ አንቺ እኔ ውድ ልንገርህ ማለት ነው ለሱ ለሱ ልንገርህ

ይሄ የተፈጠረ ያለው ነገር ነው። በጣም ያስጠላል፣ ግን ደግሞ እዚህ ላይ አታልቅሱ።

ከሁለት ሰከንድ አያልፍም። ከሁለት ሰከንድ አያልፍም። ችግር የለውም። እኔ ዳ አይ እራሴ ችግር

ለምን ዘይነብ ማለት ነው? አንቺ ሲጀመር ዳፐር ነሽ። ሰኒ ምን ሆነሽ ነው? ሲጀመር ውጭ

ታታ ባረ እኔ ምንም ምን እንደሆነ ናይስ መጨረሻ ስነግርሽ ማለት ነው። ይሄን እዛች ጋ ቁጭ ብለው እየሳቁብን ነው። ምን ሆነሽ ነው? በነሱ ላይ መሳቅ ነው ይሄ። ሱሲ ጋ ዳኒ ጋ ሄድ እያለ ሱሲን ፈልጎ ነው።